ለንፋስ ትንቢትን ተናገር የሚለው ህይወትን ከመስጠት ጋር ሆኖ እንደቀረበ እንመለከታለን። ስኪ ላይ ጌታ ኢየሱስ የሚናገረው ዳግም ስለመውረድ ነው። አሜን። ከመንፈስ ቅዱስ ዳግም ካልተወለድክ በስተቀር ይለዋል፣ ለኒቆዲሞስ የእግዚአብሔርን መንግስት ልታይ አትችልም። አሁር ሰላም ሁለት ሁለት ላይ ይሄ ነው የመንፈስ ቅዱስ መገለጫ ነው ብያቸው፣ ድንገት እንደሚነጥቅ አውሎ ንፋስ፣ እንደሚነጥቅ ምን አውሎ ንፋስ። ስለዚህ አሁንም ንፋስ የተመሰለው በምንድ ነው? አይሰማም? በምንድ ነው ለመንፈስ ቅዱስ ነው። ስለዚህ አንዱ መገለጫው ምንድ ነው? እንደሚነጥቅ አውሎ ንፋስ። አሁን መንፈስ ቅዱስ በይ በመካከላችን ሁሉ ሰው ነው። አሜን፣ አሌሉያ ኖርማል መሆን አልችልም። አሜን፣ ኖርማል መሆን አንችል። በቃ መንፈስ ቅዱስን ማለት ራስን የመግዛት መንፈስ ገብቶ እብዶች ብሎ ለክርስቶስ ባላግሎች ብሎ ለእናንተ ብሎ ለሰዎች ብሎ ላላዊ ቆሮስ ራስን እንድንገዛ ያደርገል። ግን የመንፈስ ቅዱስ መገለጫ ነው፣ ነፋስ። አሜን። እና በነፋስ አንድ የተወሰደው ፊሊጶስ ተነጠቀ። አደ ማን የነጠቀው መንፈስ ቅዱስ ነው። አሜን።

ፍርድ የሚወቅሰው ሰው ለምንድን ነው? አለ ጌታ ኢየሱስ ሲናገር የዚህ ዓለም ገዢ ስለተፈረደበት ነው። መንፈስ ቅዱስ ኃጢአተኞችን ስለ ፍርድ ሲወቅስ የሚወቅስበት ምክንያት ጨለማ ትውልድ የያዘ አጋንንት የያዘ ሰይጣን ተፈርዶበታል። በመለኮት ፍርድ ውስጥ ነው ያለ፣ ወደ ዘላለም እሳት ሊጣር ነው። ስለዚህ ከዚህ ፍርድ ውጣ ይላል። አለማመን ከሰይጣን ጋር መሆን የዘላለም ፍርድን ስለሚያመል ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ እሳት ባህር ምን አርጓቸው ነው የሚለው አለዋቸው። ለማን የተዘጋጀው የእሳት ባህር ለሰይጣንና አይ ይሰማል ለመላእክቱ ስለዚህ ወደ ፍርድ እንዳይመጣ ማለት ነው መንፈስ ቅዱስ ይወቅስ እዚህ ዓለም ገዢ ምምሮበታል ተፈርዶበታል አሜን ለዚህ ነው ቆላሲያስ አንድ አስራ ሦስት ላይ እርሱ ከጨለማው ስልጣን አዳነን ስርየት ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ልጁ ወደ ፍቅሩ ልጅ መንግስት ናደረገል አፈለሰን አሜን ክብር ላይ ኢየሱስ ይሆን ስለዚህ መንፈስ ቅዱስ እነዚህ ወቅሶ ያገኘው ለ ክርስቶስ ስልጣን አሜን እንስሳ ሰውን ያዘጋጀው ከእዚያ በክርስቶስ በማመን ኢየሱስ ስትመጣ መንፈስ ቅዱስ ግን ከመወለድ ጋር በተያያዘ ጌጣ ኢየሱስ መንፈስ ቅዱስ የሚመጣው ኢየሱስን ለማክበር አሜን። ክብር ለኢየሱስ። ስለዚህ ሶስተኛ መገለጫው መብራት። አራተኛው መገለጫ ነገራችሁ። አራተኛው መገለጫ የመንፈስ ቅዱስ መብራት ሁለት ከሁለት መቶ ዓመት ወዲህ ነው መብራት የተፈጠረው። የመንፈስ ቅዱስ መብራት ግን አሌሉያ፣ ክብር ለኢየሱስ የዘላለም አሜን። አሌሉያ መንፈስ ቅዱስ በመብራት የተመሰለ በሉቃስ ወንጌል ምዕራፍ አንድ ቁጥር ሠላሳ አምስት ላይ መልአኩ መልሶ እንዲህ ያላት መንፈስ ቅዱስ በአንቺ ላይ ምን ይላል? ይመጣል የልዑልም ኃይል ምን ይልሻል? ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ይላል። ሀሌሉያ ክብር ለኢየሱስ ይሆን። የኑር ኃይል ምን ይልሻል ይጸልልልሻል። አሜን ጸዳሉ ባንች ላይ ያበራል። መንፈስ ቅዱስ ባንች ላይ ይመጣል። መንፈስ ቅዱስ ብርሃን ነው። መንፈስ ቅዱስ መብራት ነው። ክብር ለኢየሱስ ይሆን። እንወቀሳል አሌሉያ። ለጨለማ ስራ እንወጣለን። አሌሉያ መተው ያለብን እንተዋለን። ቀንበር ይሰበራል። አሌሉያ ወደ እግዚአብሔር እንቀርባለን። አሜን፣ አሌሉያ፣ አሜን። ይመራናል። ምሪት ታገኛል። ሁኔታ ተማይታል የመንፈስ በደም ድምፁ ያረጋጋኛል። አሜን መንፈስ ቅዱስ ወደ እውነቱ ይመራል። ሱስ ወደ ወደ እውነቱ አሜን። ወደ ውሸት በርሱ የለም፣ ጨለማ በርሱ የለም። አሌሉያ ግብር ላይ ሰባቱ ያለው ማለት ነው ምን መንፈስ ቅዱስ ና ያሉ ጥበብ ያለው ዋጋ ነው። ስለዚህ ጥበብ ያስፈልገናል። ህይወታችን የምንመራበት ጥበብ፣ ቤታችን የምንመራበት ጥበብ፣ ቤተክርስቲያን የምንመራበት ጥበብ፣ አገራችን ም በምድር ኃላፊነት ላይ ያሉ ሰዎች ምድር የሚመሩበት ጥበብ ያስፈልጋል። ከመንፈስ ቅዱስ ይገኛል። አሜን ሀሌሉያ። ስለዚህ ለጥበብ መፀለይ ይችላል። ለማስተዋል መፀለይ ይችላል። ለምክር የምክር መንፈስ አሜን ክብር ለኢየሱስ ይሄ መንፈስ ሲገናኝ በቃ ሰዎች ይመጡ ከአንተ ምክር ይፈልጋል

ስለዚህ መንፈስ ቅዱስ የወጣችን ይህን ነገር ይሰ መብራት ነው ያበራል፣ ያነቃቃናል። ብርሃን ተስፋን ይሰጠናል፣ ብርሃን ደስ ያሰኛል። ስለዚህ መንፈስ ቅዱስ ደስ ያሰኛል፣ ይመራናል፣ በህይወት ጎዳና ይመራናል። ዳዊት እንዳለ እዚአብርኛይ ነው የሚያሳጣይም የለም ለመለመመስ ያሳድረኛል በረፍተዋ ዘንድ። አሌሉያ የሚመራ ጌታ ነው አሜ ሌላኛ መንፈስ ቅዱስ መገለጫ ምንድ ነው? ደመናል። ክብር ለኢየሱስ ነጻት 13 ላይ በቀንና በሌሊት ሄዱ ዘንድ መንገዳ ሊያሳያቸው ሊያሳያቸው በቀን በደመና አምድ ያበራላቸውም በሌል ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። በቀን በደመና አምድ ደመና አምድ በደመና አምድ አሜን። ክብር ለኢየሱስ ይሁን። ሰፊ ትምህርት ነው፣ ግን ሚናገረውበት ፖይንት ብቻ ቶሎ ቶሎ ላስይዛችሁ ፈልገው ወደፊት እግዚአብሔር መንፈስ ቅዱስ ሌላው የተመሰለው መያዣ ነው። መያዣ ነው። መያዣ ታውቃላች፣ ቀ ከፍላች ታውቃላች። እቃ ስታሰቡ የቤት እቃ ቁምሳጥን፣ በር እናም ወይም ደግሞ ስበዋ ቅድሚያ ክፍያ ትለበ ቅድሚያ ክፍያ ቀብድ ማለት ስለዚህ ቀብድ ነውለናል መጽሐፍ ቅዱስ መንፈስ ቅዱስ እግዚአብሔር። ቀብድ ምን ማለት ነው? ነገ በዘላለም ህይወት፣ ነገ በከበረ ህይወት፣ ነገ ከእግዚአብሔር ጋር ዘላለም መንግስት ውስጥ እንድትኖር ዛሬ ማሳያ፣ ዛሬ መያዣ።